መንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቤተክርስቲያን ልጆች ሁላችሁም በያላችሁበት እንደምን አላችሁ? እንደምን ከረማችሁ? በያላችሁበት ጽንፈ ምድር እግዚአብሔር ሰላም ታይብዛላችሁ። እንደ እግዚአብሔር መልካም ፈቃድ የሐዲስ ኪዳን ትምህርት የቅዱስ ማቴዎስን ወንጌል ነው የምንመለከተው። ዛሬ ምዕራፍ አሥራ አንድን እንመለከታለን። ምዕራፍ አሥራ አንድ ምን ይላል? ስለምን ይናገራል? እንዴትስ ይተረጎማል? ስለኛስ ምን መልእክት ያስተላልፋል? የሚለውን እናያለን ከእግዚአብሔር ጋር እንግዲህ በእንተ ተፈድዎም ሀበ ዮሐንስ ነው የሚለው በእንተ ዘተፈነው ሀበ ዮሐንስ ከዮሐንስ ስለተላኩት ደቀ መዛሙርት ነው የሚናገረው፣ የመጀመሪያው ማለት ነው። ወሶ ፈጸመ እግዚአብሔር ኢየሱስ አዘዞሙ ለዐሥርቱ ወክሌቱ አርዳይሁ 12ቱን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካዘዘ በኋላ አዞ ከጨረሰ በኋላ ነው እየነገረን ያለው ከጨረሰ በኋላ ወኀለፈ እምህየ ከመይምሃር ወይስብክ ውስተ አህጉሪሆሙ በየአካባቢ እየዞረ እየተመላለሰ ያስተምር ዘንድ እዚህ አልፎ ሄደ ነው የሚለው። ወሰማ ዮሐንስ ምግባሮ ለጊዜ ኢየሱስ እንዘ ሀሎ ውስጥ በቤተ ሞቅ ፈኖ ሀቢሁ ክሌተም አርዴሁ ዮሐንስም በእስር ቤት ተቀምጦ ሳለ ከተማሪዎቹ ሁለቱን ላከ ይላል። በእስር ቤት ዮሐንስ ነበረ። ጌታችን ኢየሱስ ክርስቶስ ወንጌል እያስተማረ ነበረ። በእስር ቤት ሆኖ ዮሐንስ የጌታችን የአምላካችን ወደ ኢየሱስ ክርስቶስን የእሱን መምጣት በሰማ ጊዜ ሁለት ተማሪዎቹን ላከ። ሲልካቸውም እንዲህ ብሎ ነው የላካቸው፣ ሂዱና እንዲህ ብላችሁ ጠይቁት፣ በእውኑ የሚመጣው ተስፋ የምናደርገው ኢየሱስ ክርስቶስ ወይም መሲህ አንተ ነህ ወይስ ሌላ ነው ብላችሁ ጠይቁት ብሎ ልኳቸው ነበር። እነሱ መጥተው ተስፋ የምናደርግህ አንተ ነህን? መሲህ አንተ ነህን ወይስ አይደለህም? ብለው የዮሐንስ መልእክተኞች ተማሪዎች ከእስር ቤት ተልከው መጡት ጌታችን ጠይቀውታል። ጌታችንም መልስ ሲሰጣቸው እንደዚህ በግብር ነው የፈለገው በስም እኔ ነኝ ሳይሆን፣ በግብር ግን እንዲያውቁት እንደሚያውቀው ከዮሐንስ ጋር በግብር ይተዋወቃሉና ሄዱና ሂዱና ለዮሐንስ ንገሩት፣ እውራን ያያሉ፣ አንካሶችም ይረታሉ፣ ለምጻሞች ይነጻሉ፣ ድውያን ይፈወሳሉ፣ ሙታን ይነሳሉ ብላችሁ ለዮሐንስ ንገሩት፣ አውሩለት ብሎ እነሱን እንደነገራቸው በዚህ በግብሩ ዮሐንስ እንደሚያውቀው ለነሱ እንደነገራቸውና እነሱም ወደ ዮሐንስ ተመልሰው ይህን ለመናገር እንደሄዱ ይነግረናል። የመጀመሪያው አንቀጽ ይሄን የሚነግረን ከዚህ ቀጥሎም ወምድረ ሀለፉ ላይ ካነ ዮሐንስ አህዘ ጊዜ ኢየሱስ ይበልሎ ሙለ ህዝብ ለህዝቦቹ ይላቸው ዘንድ ጀመረ ይላል ያስተምራቸው ዘንድ ጀመረ የመጡትን ህዝቦች እንዲህ ብሎ ገሰጻቸው ወይም መከራቸው ምንተኑ መወጻእክሙ ገዳም ትርአዩ ብርዓኑ ዘይታውስም ነፋስ ወደ ገዳም ምን ልታደርጉ ወደ ምድረ በዳ መጣችሁ ነፋስ የሚወዘው የሚወዘውዘው ሸንበቆን ልታዩ የመጣችሁት ወሚን መወጻእክሙ ትርአዩ ሲሆኑ ዘርሱ በቀጠን ታልባስ ወይስ የቤተ መንግስት ቀጭን ልብስ የለበሱ ሰዎች እነሱ ማየት ነው የፈለጋችሁት ወይስ ነቢይ ነው ማየት የፈለጋችሁት እያለ በዝርዝር ከጠየቃቸው በኋላ እወ እብለክሙ ዝንቱ ፈድፋድ የአቢ ነቢያት፣ እውነት እላቸዋለሁ ከነቢያት እርሱ ይበልጣል ብሎ ስለ ዮሐንስ ይነግራቸዋል። እስመ ዝንቱ ውቱ ዘበንቲያው ተጽፈ ናሁ አነፌኑ መላኪ ቅድመ ገጽከ ዘይጸይሕ ፍኖተከ፣ መንገድህን ይጠርጋል ያቀናል ተብሎ አስቀድሞ የተነገረለት ያ መንገድ ጠራጊ የተባለው እሱ ዮሐንስ ነው። ስለዚህም እሱ ከነቢያት ይበልጣል ብሎ ስለ ዮሐንስ መናገሩን ነው። ከዚያ ቀጥሎ በልዩ ሁኔታ በዚህ ምዕራፍ ላይ ዮሐንስን በደንብ አድርጎ ኢየሱስ ክርስቶስ ይገልጸዋል። በልዩ ሁኔታ እንደውም እንዲህ ብሎ ይሰብከዋል። አማን እብለክሙ ኢተንሳ እምትውልደ አንስት እምቅድሜሁ ወምድሬሁ ለዮሐንስ መጥምቅ። ከዮሐንስ በፊት ከሴቶች ከተወለዱ ከዮሐንስ በፊትም ከዮሐንስ በኋላ በዮሐንስ ጊዜም ዮሐንስን የሚበልጠው ከሴቶች ልጆች አልተነሳም። በመንግስተ ሰማያት ሰ ዘይን እሶ አቢዎ ግን በመንግስተ ሰማያት ግን የሚያንሰው ይበልጠዋል ይላል። ይሄ እንደው ሲያዩት ተቃራኒ ይመስላል። ቃሉ ዮሐንስን የሚበልጠው የለም ካለ በኋላ በመንግሥተ ሰማያት ግን ከሱ የሚያንሰው ይበልጠዋል ይላል። ማን ነው ከሱ የሚያንሰው የሚለውን ስንመለከተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ እንደሆነ ነው የሚነግረን። ምክንያቱም በምን ያንሳል ከተባለ የዮሐንስ ፈጣሪ ሆኖ ሳለ በስጋ ማርያም ደግሞ ዮሐንስ ስድስት ወር ክርስቶስን ቀድሞ ተጸንሶ ቀድሞ ስድስት ወር ተወልዷልና ስድስት ወር በመጸነስም በመወለድም ወንጌል በመስበክም ዮሐንስ ስለሚበልጠው ራሱን ነው የሚያንሰው ይበልጠዋል ያለው። በመንግስተ ሰማያት ዮሐንስን ክርስቶስ ይበልጠዋል። እሱ የሚያንሰው ስድስት ወር ዘግይቶ ወይም የተወለደው ኢየሱስ ክርስቶስ ዮሐንስን ይበልጠዋል ስንል ዮሐንስ መንግስተ ሰማያት ቀርባለች ና ንስሐ ግቡ ብሎ ማስተዋወቅ ነው ድርሻው። መንግስተ ሰማያት እነኋት በመካከላችሁ ብሎ ማውረስ ደግሞ የኢየሱስ ክርስቶስ ስራ ስለሆነ በዚህ ይበልጠዋል አለ። መንግስተ ሰማያትን በመፍጠርና በመስጠት ኢየሱስ ክርስቶስ ዮሐንስን ይበልጠዋልና ዮሐንስ ደግሞ በስጋ ማርያም ክርስቶስን ስድስት ወር እንደሚቀድመው አነጻጥሮ ሲሰብክ ነው። መዋይል ዮሐንስ መጥምቅ እስከዚህ የተገፋ መንግሥተ ሰማያት ወግፏኒት ማሰጥቦ ይላል እዚያ ቀጥሎ ከዮሐንስ መጥምቀ መለኮት ጀምሮ እስካሁን ድረስ መንግስተ ሰማያት ትገፋለች፣ የተገፉ ሰዎችም ደግሞ እነሱ ወርሷታል አለ። ትገፋለች ማለት ወራሻታ ማለት ነው። ውረሱኝ ውረሱኝ እያለች ንስሓ ግቡና ውረሱኝ እያለች ነገር ግን ንስሓ ገብቶ ወርሳት እያጣች ትገፋለች። ከዮሐንስ መጥምቅ ንስሓ ግቡ ብሎ ከሰበከ ጀምሮ ይላል ከዚህ ከዚያ ቀጥሎ በዚህ ላይ የሚነግረን ይሄን እንደው ሲተረጎም የተገፉ ይወርሷታ ይላል። በምን የተገፉ በንስሐ ሚመናንን የሚገፉ ማለትም ለንስሐ አስገድደው ሚመናንን ሰብከው የሚያስተምሩ ካህናት ይወርሷታል። ሌላው ደግሞ የካህናትን ቃል ተቀብለው በንስሐ በቀኖና ራሳቸውን የገፉ እነዚህ ሰዎች ይወርሷታል ነው። ወግፋን ይተማሰጡባ ማለት ያ ነው ማለት ነው። ተወረሱባ ሲል ነው ይወርሷታል። እስመኩሎሙ ኦሪት ወነቢያት እስከ ዮሐንስ ተነበዩ እስከ ኦሪትም ነቢያትም እስከ ዮሐንስ ድረስ ተናገሩ። ወመሰ ተፈቀዱ ትትወከፉ ውእቱ ኤልያስ ዘሀለዎ ይመጽእ ኤልያስ ብሎ ኤልያስ እና ዮሐንስን ያነጻጽራል። አንደኛ ጸጉረ ጸጓር ናቸው ሁለቱም ይላል። ሁለተኛ ደግሞ ለቀዳማዊ ምጻቱ ዮሐንስ ስድስት ወር ቀድሞ እንደሰበከ ለዳራዊ ምጻቱ ኤልያስ ስድስት ወር ቀድሞ ይሰብካልና ብለው ኤልያስ እና ዮሐንስን አነጻጽረው ይሰብካሉ። ዘቦዝ ነው ሰሚ አለ ይስማ፣ ጆሮ ያለው መስማትን ይስማልና። የዚህኛውን አንቀጽን በዚህ ያስቀምጠዋል። ከዚያ በኋላ እንደገና ደግሞ ቀጥሎ ደግሞ እነኚህ በደለኞች ከአጢአተኞች ተነግሮ የማይሰማቸው በስካር በዘፈን በዚህ ውስጥ የሚኖሩ ሰዎችን እነሱም በደንብ እየገለጸ ይመጣል። እስመ መጻ ዮሐንስ እንዘ ይበል ወይ ሰቲ ወይ የሉ ወጋኒን ወቱም ዮሐንስ ሳይበላ ሳይጠጣ መጣ ገኒን አለ አሉ ወልድ ጓለሚያው ክርስቶስ ደግሞ እየበላ እየጠጣ መጣ ዓርከ መጸብሓን ማጣን አሉት ብሎ ሰዎች ምንም እንከን ከመፈለግ ውጪ ስለ ራሳቸው ህይወት በሌላው ላይ እንከን ከመፈለግ ውጪ ስለራሳቸው ራሳቸው ህይወት ንጽህና፣ ቅድስና ማሰብ እንደማይችሉ የሰውን ኃጢአት ብቻ እያሳደዱ ሰው ኃጢአተኛ ነው፣ በደኛ ነው ለማለት በደልም እንኳን ባይኖርበት ሰውን ሰዎች በደለኛ ለማድረግ የሚጥሩ እንጂ ስለራሳቸው በደል ንሳ የማይገቡ መሆኑን ጌታችን አምላካችን መድኃኒታችን ክርስቶስ አነጻጽሮ ዮሐንስና እሱን ያስተማረበትን በዝርዝር ይነግራል ማለት ነው። እዚያ ይቀጥልና ወይም ዛ ሀዘር ዲየሶስ ይስል አይጉር እነሆ አይጉሮች በዚያ ያሉትን ደግሞ ይገሰጻቸው ይመክራቸው ያስተምራቸው ዘንድ ይነቅፋቸውም ዘንድ ወደደ ይላል። አይጉር ነማናቸው የሚለውን እዚ ቀጥሎ ይተነትነዋል። አሌ ለኪ ኮራዚ አሌ ለኪ ቤተሳይዳ ኮራዚ ወዮልሽ፣ ቤተሳይዳ ወዮልሽ ሶ በበጥሮ ወሲዶና ዘተገብረ ኃይል ተገብረ በውስጥ የትክን እምነሳ እነሆ በሰዶምና በገሞራ የተደረገው በእናንተ ተዘርጎ ቢሆን ንሳ በገባችን እንደው ጢሮስና ሲዶና ብሏል። ለመጀመሪያ ኮራዚና ቤተሳይዳ በሐዲስ ኪዳን ጌታችን አስተምሮ ያልተቀበሉ ናቸው። ጢሮስና ሲዶና የተባሉት ደግሞ ኤልያስ አስተምሯቸው ያልተቀበሉ ናቸው። ኤልያስ አስቀድሞ ተልኮ ጢሮስና ሲዶናን ሰብኳቸው ነበረ። እኔ ደግሞ ኮራዚና ቤተሳይዳ ሰብኳቸው። እነኛም ቢቢሉም እንኳን ነቢይ ኤልያስን ነው ፍጡር ነው እሱ ፍጡር ሰብኳቸው ነው ብ ያሉት እናንተ ግን ፈጣሪ ስሆን እናንተን ለማዳን መጥቼ ነው የሰበኳችሁ እኔን አልተቀበላችሁኝም እና እነኛ ፍጡር የሆነ የኤልያስን ስብከት ካልተቀበሉት ይልቅ ለእነሱ ፍርድ ይቀልላቸዋል እናንተ እኔን ፈጣሪ በሥጋ ማርያም የተገለጥኩኝም ባለመቀበላችሁ ፍርድ በእናንተ ላይ ይጸናባችኋል ብሎ አነጻጽሮ አገርና አገርን በአገር ስም ሰዎችን አነጻጽሮ መናገሩን ነው። ወባህቱ እብለክሙ ጢሮስ ወሲዶና ይረክባ ሳይተ አመለተደይን። ያን ጊዜ እንደውም ከእናንተ ይልቅ ጢሮስና ሲዶና ረፍት ያገኛሉ አለ። ዋአንቲኒ ቅፍርናሆም ሆም ለእመ እስከ ሰማይ ተትሊአሊ ሓደወኪ ተወርድ እስከ ሲወል ታይተ አንቺ ቅፍርናሆም ደግሞ ወዮልሽ፣ እስከ ሰማይ ጫፍ ድረስ ደርሰሻል። ማለትም ትቢትሽ ሰማይ ደርሷል። ወልደ ዮሴፍ ክብር ይግባውና ወልደ ዮሴፍ እስከ ማለት እኔን እስከ መንቀፍ ደርሰሻል፣ ሩቅ ብእሲ ለማድረግም ጥረት አድርገሻል ብሎ አይሁድን ነው። በዚህ ቅፍርናሆም ያሉ አይሁድ ናቸው። እነዚህ በፍልስጤም ምድር የሚኖሩ አይሁዶች ናቸውና ወልደ ዮሴፍ ብለው ስለነበረ እነሆ ሩቅ ብእሲ ለማድረግ ሊሞክራቸዋል። ፈጣሪ ዮሴፍ ፈጣሪ ሁኝ ሳለ እንደዚህ ዝቅ አድርገሽኛል፣ ራስሽን ከፍ አድርገሻልና ጥልቅ ወደሆነ ወደ ሲኦል የምትወርጅበት ጊዜ ቅርብ ነው ብሎ አይሁድን በዚህ መንገድ በቅፍርናሆም አስመስሎ መገሰጹን ይነግረናል። ከዚያ ይቀጥልና በይታ ጊዜ አውሳ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲ ብሎ አስተማራቸው። አምነከ አባ ኦ እዚያ ሰማያት ወምድር ሰማይና ምድር የፈጠር ከአባት ወይ አከብርሃለው አምንሃለው እስማ አባይ ኮሎ ዝንቱም ጠቢባን ይሄንን ከጠቢባን አዋቂነን ከሚሉ ከአይሁድ ከፈሪሳውያን ከሱ ሰውራ ወማይምራን ተርጓሚዎችነን ከሚሉ ከነሱ ሰው ወከስ ከዘው ለሕፃናት ባይምሮ ሕፃናት የሆኑ ለሐዋርያት ይሄንን የኔን አምላክነት ገልጸላችኋልና ብሎ አጠቃላይ ነኝ በዝርዝር በደለኞችን ሰዎች በሀገር መስሎ የብሉይ ኪዳንና የሐዲስ ኪዳንን በደለኞች እያነጻጸረ የብሉ ኪዳን በደለኞች እንደው በነቢያት በሰዎች ነው የተሰበኩት፣ እንደው ፍርድ ይቀልላቸዋል። የአዲስ ኪዳን ሰዎች ግን እናንተ እኔ ሰራቴ መጥቼ ሰብኪያችሁ አልተቀበላችሁኝምና ለዘላለም ፍርድ ይመጣባቸዋል እያለ በዝርዝር ከነገራቸው በኋላ ንውሀቤ ሁልክሙ ስሯን ወክቡዳነ ጾር እነ እናንተ የደከማችሁ በኃጢአት የደከማችሁ ሸክሙ የከበዳችሁ ወደኔ ኑ ብሎ ዋና አርፈክሙን ያሳርፋችኋለሁ ብሎ በዝርዝር ደግሞ በደለኞች ሁሉ ወደ እግዚአብሔር ከመጡ ረፍተ ስጋ ረፍተ ነፍስ እንደሚያገ ያገኝ ይነግረናል። አረውት የኒ ሰናይ እንዶ ተምሃሩ ምን ይላል? ከእኔ ተማሩ። አረውት የኒ ሰናይ እነው ሸክሜ ቀላል ቀንበሪም ልዝብ እንደገና ወትውት ልቤ ልቤ የዋህና ቅን ነይ ብሉ ወደ እኔኑ ብሎ ጌታችን አምላካችን መሪታችን ኢየሱስ ክርስቶስ ምንም በደለኛ የሆኑ ሰዎች ሁሉ ቢኖሩ አምነውና ወደ እርሱ ከመጡ ብዙ የኀጢአት ሸክም ያለባቸው ብዙ ትብትብ ያለባቸው ነኝ ሁሉ ወደ እርሱ ከመጡ ሁሉንም ይቅር ማለትና መፈወስ እንደሚችል በዝርዝር በመናገር ይህ ምዕራፍ ይጨርሳል ማለት ነው። የመከረን የገሰጸን ያስተማረን የሰራት ጌታ እግዚአብሔር አምላካችን ከፀሐይ መውጫት ከፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ